የምስራች ልጅ እንደናቷ ሆነች አዳም አዳም ረታ የሚያላምጠውን ማስቲካ ካፏ አውጥቶ በግራና በቀኝ አቅጣጫ እንደ ላስቲክ ጎተተው የተሰራውን ይሄን ገመድ መጀመሪያ ለሁለት ቀጥሎ ለአራት ካጠፈው በኋላ ለጥቂት ጊዜ እያወዛወዘ ሲጫወትበት ቆይቶ አናቱን ወደ ኋላ እንጋሎ ነፋስ ያደረቀውን ማስቲካ ወደ አፉ በቀስታ እያስገባ ማኘክ ጀመረ። ቀናልና። በቫዝሊን የተለደሰ ላውጫ ፀጉሩን ቸል ባለ ዘናጭነት በግራ እጁ ከዳበሰ በኋላ ከቀይ ጃኬቱ የግራ ኪስ በሸሚዝ ቁልፍ ስፋት የተቆራረጡ አራት የብርቱካን ልጣጮች አውጥቶ እንጫወት አለ። የትምህርት ቤቱ ግቢ ሜዳ ለአርቤሽት ጨዋታ አይመችም። ክረምቱ ያሳደገው ጉልበት የሚደርስ ሳር ገና አልታጨደም። የመኪና ማቆሚያው የኮረኮንች ድንጋይ ንጣፍ ሥራ አላለቀም። ብዙ ጊዜ የምትበላሽ ዳምጠው መሀል ጎዳናው ላይ ቆማለች፣ ያቺ መከረኛ እየተባለች የምትጠራው ኮረኮንቹም ጥቅጥቅ ብሎ ስላልተደመደመ የሚወረውራቸው የብርቱካን ልጣጮች ወደ ታች ወደ መንገዱ ስር ሾልከው ሊጠፉ ይችላሉ። የማይቀርም ነው። ለምን ክፍላችን በረንዳው ላይ አንጫወትም? አስተማሪዎች ቤውስ ይዋ፣ እነሱ ገንዘብ እያስያዙ ካርታ ሲጫወቱ አይደለም የሚሉት? አንድ ቀን ከክፍል ረበሻችሁ ብለው ጠርተውን ሲጫወቱ አላየንም? አንተ አይታል አይደለም አለው፣ ወደ ተስፋዬ ዙሮ። ተስፋዬ ራሱን በመነቅነቅ ደገፈው። ኑ እባካችሁን፣ ይጫወት ኑ። ብዙ ልጃገረዶች የተሰበሰቡበት አካባቢ ሲደርስ እጆቹን እንደ ክንፍ ግራና ቀኝ ዘርግቶ ማፏጨት ጀመረ። የአፉ ቀዳዳ በሚያኝከው ማስቲካ ተደፍና ጉንጮቹ አበጡ። ግራና ቀኝ የተደረደሩትን ሴቶች ከፊሎቹን ፊታቸውን ከፊሎቹን ደረታቸውን እየነካቸውና እየዳሰሳቸው አለፈ። ይ አማረቢ ነው ምን ይጨማለቃል? ሂድ ጉረኛ፣ ጎራሪው ኤልያስ እያሉ ልጃገረዶቹ ጮሁ። እየሳቀ እየገላመጣቸው አለፈ። ደምስ፣ በዚያ በኩል ከልይ ያ ቤሽቲያ ዘበኛ እንዳያየን በገላው ቁመትና ስፋት ደምስ ከጋረደለት በኋላ በእጁ ይዟቸው የነበሩትን አራት የብርቱካን ልጣጮች በተጨበጠ ቀኝ እጁ ውስጥ አገላበጣቸውና ሶስት አራቴ ያጓነ ቀልቦ ወለል ላይ ረጫቸው። ይቺ ለማሟሟቅ ነው። ማን ያስይዛል? የብርቱካኖቹን ቁራጮች ከመሬት ላይ ከማንሳቱ በፊት ፀጉሩን አፍሮ ያበጠረ ቀጭን ረጅም ሰው ከነሱ ፊት ለፊት ካለ አንድ ቢሮ መስኮት በኩል ብቅ አለ። ኤልያስ ማስቲካውን ማላመጥና የወረወራቸውን የብርቱካን ልጣጮች ከማንሳት ተቆጥቦ እጆቹን ኋላ ኪሱ ከቶ ቆመ። አንተ ዱርዬ ና! አስተማሪው ጥንድ ኩላሊቶች የሚመስሉ ከንፈሮች አሉት። ቢክ እስክሪብቶ በግንባሩ አቅጣጫ አፍሮ ፀጉር ውስጥ ወሽቋል። የከብት የሚያካክሉ ጆሮዎቹን በቀጫጭን ጣቶቹ እየጎረጎረ ኤልያስን አፍጧየው። ኤልያስ ራሱን እያከከ ዳይሬክተሩ አለበት መስኮት ስር ሂዶ ቆመ። ምን እያደረግክ ነበር? ዝም ብለና የቆም ነው ምንም አንሰራም አለ፣ ወደ ጓደኞቹ ዙሮ እያየ። ምንድነ የወረወርከው? እንዲሁ ምንም። የንግግራቸውን ልውጥ ጨረፍታ የሰሙት ልጆች መበታተን ጀመሩ። ኑ ኑ፣ የት ነ የምትሄዱት? ወደዚህ ኑ አላቸው ዳይሬክተሩ። ዳይሬክተሩን ከመስኮቱ ኋላ እንደቆመ ራቅ ብለው ሲያዩት የሚነጋገር ጉርድ ፎቶ ይመስላል። እርስ በእርሳቸው እየተያዩ ወደተጠሩበት ተጠሩበት መስኮት ቀረቡ። ስድስተኛ ክፍል ደግሞ መውደቅ ነው አይደለም? ሲለው ኤልያስ የሚመልሰው ጠፋበት። አስራ ሶስት ዓመት ሆነ ይችን ትምህርት ቤት አለቃታልክ። እነዚህንም ልጆች ፈተና ወዳቂ ልታደርጋቸው ነው። ሰማችሁ እናንተ። የቢሮ በር ተንኳኩቶ ሰው ገባ። ለስላሳ የሴት ድምፅ ሰላምታ ሰምቶ ዝም አለ። ዳይሬክተሩ ፊቱን አዙሮ ድምፁን ዝቅ አድርጎ ተቀመጪ ተቀመጪ አለ። በፍጥነት ዞር ብሎ አንጋጠው የሚያዩትን ተማሪዎች ምራቅ ሊተፋባቸው የፈለገ አይነት የአፉን ውስጥ በምላሱ እያጠበ፣ ለመሆኑ ተመዘገብክ? ፈተና እንዳለብህ ታውቃለህ። እንዳምናው አስተያየት አናደርግም። ያለፈ ብቻ ነው የሚገባው። እናንተ ሰማችሁ፣ ከዚህ ልጅ ተጠንቀቁ። የስልክ ጩኸት አቋረጠው ቁሞ ሲያነጋግራቸው ከነበረበት ቦታ ወደ ውስጥ ገባ። አሎ፣ ሰላም ጓድ ደናነህ። ምን ነው ጠፋ ትናንት እ ምን ችግር ማን ነው ስሙ ምኑ የለት አይ ችግር የለም። ቀድመ ብትደውልልኝ ኑሮ የስም ዝርዝሩን አናወጣም ነበር። አይ ቀላል እንዳልዘነጋው ስሙን ከናባቱ አሁኑን ንገርኝ። ቆይ እስክርቢቶ። እሺ። ምን ውየለት ገላው ገለው ምንን እጠፋለሁ? አንተ ነህ ጠፋህ እንጂ። እሺ ጥሩ ነው እሱማ። እመጣለሁ እ በቃ ከጓዱ ጋር እመጣለሁ። አዋክ የትምህርት መጀመሪያ ጊዜ ነው፣ ትንሽ ስራ ይበዛል። እዚያ ቦታ ብጠብቅ አልነበርክም። ለምን ዛሬ ስታዲየም ዙሪያ እዛ ቦታ እንገናኝ። ቻው። ስልኩን ዘግቶ ወደ መስኮቱ መጣና ጓዳጎስን አይታችሁታል? አላቸውና እነ ኤልያስን። ምንም ነገር በእሱና በተማሪዎቹ መሃል እንዳልተፈጠረ ሁሉ ግንባሩን ሸብሽቦ የተከዘ መሰለ። ልጆቹ መሄድ ይገባቸው ወይ አይገባቸው እንደሆነ ለማረጋገጥ መጀመሪያ እርስ በእርሳቸው ተያይተው ዳይሬክተራቸው ወደ ነበረበት አንጋጠጡ። ከጠለቀበት ሀሳብ እንደወጣ ሁሉ ዞር በሉ ከመስኮቱ ጋር አላቸውና ወደ ቢሮው ጨለማ ፊቱን አዞረ። ተበላሽታ የነበረችው ዳምጠው ድው ድው የሚል ድምጿን አሰማች። ያረጀ ሰማያዊ ቱታ ውስጥ የተሸነቆሩ ሽማግሌ በደስታ ፈንድቀው እላይዋ ላይ ቁጭ ብለው በሞተሯ ንቅናቄ መንቀጥቀጥ ጀመሩ። ድው ድም ድው ድም። ስራቸውን ከአልፋስ ከኦሜጋ ያውቋታል። ከውሃ ልክ ውጭ ያጎጠጎጠ ድንጋይ ወደ ምድር እየቀበሩ ያስተካክላሉ። የተፈጨው ዓለትም ከጥቂት ሳምንታት በኋላ አቧራ ሆኖ ይነሳል፣ ዓይንንም ይጋርዳል። ያን ጊዜ ተማሪዎች አጥርተው ማየት አይችሉም። ሁሉ ነገር ንጹህ ሆኖ እንዳልታጠበ ፎቶግራፍ ይደበዛል። በጋ ስለሆነ ብዙ ንፋስ ይኖራል። ብዙ ንፋስ ካለ ብዙ አቧራ አለ። አያሌ አቧራም ከትምህርት ቤቷ ግቢ እየተጠረገ ይነሳና በየቦታው ይበተናል። ኮረኮንቹ በጉድጓዶች ሞላና ገበጣ ይመስላል። እንቅፋት ይበዛል። ስለዚህ እንደገና ኮረኮንቹ በሌላ አዲስ ዓመት በዳምጠው ይደመደማል። ዳምጠዋን የሚነዷት ሽማግሌ ኮሚክ ናቸው ይባላል። ስለዚህ አንዳንዶች ልጆች ለሽማግሌው ሲጋራ ሊገዙ ይላኳቸዋል። ለኤልያስ ግን ማንም ኮሚክ አይደለም። ከትምህርት ቤት ውጭ ለምን አስፋልት ላይ ሄደን አንጫውትም? አለ ኤልያስ በድንጋጤ ተጨማደው ከነበሩት ጓደኞቹ ቶሎ ቀድሞ። ቢያዩም ከትምህርት ቤት ያባርሩናል አለ ደምስ። ሩቅ ነው አንታያቸውም አለ አንዱ በተማረረ አንደበት። እዚያ ልጆች የተሰበሰቡት ለምንድን ነው? አለ ደምስ። ራቅ ብሎ አስተዳደር ቢሮ ጎን ከውጭ ግድግዳ ላይ የተለጠፈ ወረቀት ዙሪያ ትርምስ ነው። ስለ አርቤት ጨዋታው ረስተው ኤልያስና ጓደኞቹ የጀማው ጫጫታ ስቧቸው እየተከታተሉ ወደዚህ ሄዱ። ኤልያስ ግርግሩ ቦታ ሲደርስ ፊት ለፊቱ ያለውን ልጅ በካልቾ መታና፣ ዞርበል! ምን ታየኛለ? ምንድን ነው ስድብና ጥያቄ። እንዴ ምን መሆን ነው እያየ ሄደው? አሁንስ አበዛችሁት። የተመታው ልጅ ቂጡን እየዳበሰ ምንድን ነው ብሎ ኤልያስ ልጁን ደግሞ ጠየቀው። ምንም እንዳላደረገው ስለ ምዝገባ የወጣ ማስታወቂያ፣ የተመታውን ሰውነቱን እያሸና መንገድ እየለቀቀ ለአዲስ ተመዝጋቢዎች ታላቅ ቅናሽ አዲስ ተመዝጋቢ የሆናችሁ ከአንደኛ እስከ ስድስተኛ ክፍል ያላችሁ ነባርና አዲስ ተማሪዎች የምዝገባ ፎርማሊቲ ከማሟላት ባሻገር መግቢያ ፈተና መውሰድ እንዳለባችሁ ተረድታችሁ ቢሮ ቁጥር 15 ድረስ ሄዳችሁ እንድትመዘገቡ እናስታውቃለን። መመዝገቢያ አንደኛና ሁለተኛ ሁለት ብር፣ ከሶስተኛ እስከ ስድስተኛ ሶስት ብር ብቻ። በተጨማሪም ስማችሁ ከዚህ በታች የተጠቀሰው ተማሪዎች ቢሮ ቁጥር 14 ድረስ በአስቸኳይ እንድትቀርቡ ትጠየቃላችሁ። አንድ ኤልያስ አሰፋ፣ ሁለት ምኑየለት ገላው፣ ሶስት ሰናይት ፍቅረ። ለምንድን ነው የሚፈልጉን? አለ ኤልያስ ወደ ደምስ ዙሮ። ኤልያስ በትምህርት ቤት መፈለግ አይወድም። መልካም ነገር እንዳልሆነ በደንብ ያልዳበረችው ደመነፍሱ እንኳን ታውቃለች። ምን ምን አውቃለሁ? ማየት ጮብኛለች፣ አለ ኤልያስ ግንባሩን ቋጥሮ ለራሱ ብቻ በሚሰማ ድምፅ። በየአመቱ መጨረሻ የሚያጋጥመው ችግር ባልጠበቀው መንገድ ዓመቱ መግቢያ ላይ መጥቶ ተደቀነበት። ተፈትኖ ማለፍ አለመቻል፣ አርቤሽት የመጫወት ፍላጎቱ ሞተ። ኤልያስ አላበዛኸው፣ አንተን የሚያክል ልጅ እንዴት ፈተና ይወድቃል? ታናሽህን ኤርሚያስን አታዩ? በትምህርቱ እኩያ ሆኖ ምን አለበት? በየመንደሩ መዞርህን አቁመ፣ ቁጭ ብለ፣ እንደሱ ብታጠና ቂጣ አረፍ ቢል ምን አለበት? እኔን ታውቀኛለህ፣ የምሰራው አስራ አምስት ሳንቲም እየለቀምኩ ነው፣ ከሰካራሙ ከጥጋበኛው እየጣለው የምትበሉትን እንጀራ እመጣለሁ። ይህን ራሱን ብታስብ አያተጋህም። አንተ አሁን የሚነገርንህ ሲያዩ ድርጊት ሁሉ የብልጥ ነው። እናቱ ከጀመረች ማውራት አታቆምም። የመከረችው ነገር ባህሪውን ለውጦት ለማንበብ ደብተርና መጽሐፍ ሲገልጽ እንኳን ጭቅጭቋን አተውም። ከምተኛበት አልጋ በቡላ ብርድ ልብስ ልብሷ ተጠቅላና ፊቷን ብቻ ብቅ አድርጋ ትቀጥላለች። አትገላምጠኝ፣ ለአንተ ነው አሁን እኔ ብሞት የት ትደርሳላችሁ? ድንገቱ አውቶብስ አንድ ቀን ቢገለበጥ ሰካራም ማይኔም ቢለው። እንቅልፍ እየተጫናት ከጉሮሯ የሚወጣው መምከሪያ ድምጿ ሲደክም፣ ኤልዬ በል ይደክማል፣ ተኛ፣ አለመድከውም፣ ኤርሚያስ ያጥና ናና ተኛ፣ ናና ተኛ። ለመግደርደር አይኖቹን እያሼ ትንሽ ይቀምጣል። አንተን እኮ ነው ኤልያስ ናተኛ ሳይወድ በግድ የተጠራ ያስመስልና ልብሱን አውልቆ ጎኗ ይጋደማል። ቀጭን ሰውነቱን ወደ ሰውነቷ አስጠግታ አቅፋ ትይዘውና ጉንጯን አናቱ ላይ አስደግፋ ትተኛለች። ደረቷ ስር ትንፋሹን ስትሰማው ቀና ብላ የሰላም እንቅልፍ ገርበብ ያደረጋቸው አይኖቹን ታይና በነፋስ የተመሰቃቀለ የጤፍ ማሳ የሚመስል ሉጫ ጸጉሩን እየሳመች ታለቅሳለች። ኤልያስን ያገኘችው በአጭር ጊዜ ገና ስታይው ከተማረከችለት ከመጀመሪያ ፍቅረኛዋ አሰፋ ፒስታ ነው። የአንበሳ ሕዝብ ማመላለሻ የክፍለ ሀገር አውቶቡስ ሹፌር ነበር። ሀረር መንገድ በአደጋ ተገልብጦ ሲሞት ማፀኗ ውስጥ ዘር ትቶላት ሄደ። ኤልያስ አሰፋን ማስታወሻ ነው። ሜዳማ የናዝሬት መንገድ የሜታ አረንጓዴ ደኖች የአሰፋን ኃይለኛ አብራክ ያስታውሷታል። ገና ከሥራ ገብቶ ጎኑ ስትጋደም በጆሮው፣ በአንገቱ የሰበሰበው አቧራ እሱ ትዝ ይላታል። ስለ ጉዞ የሚያወራት፣ ስለ ጨርጨር ተራሮች፣ ስለ ድሬዳዋ አሸዋ፣ ስለ መተሃራ የከሰሉ ሜዳዎች በክንዶቹ ላይ ተጋድማ የምታሸተው የጠወለገ የብብት ፀጉር ጠረኑ ይታወሳታል። ሲስቅ የሽቦ አልጋዋ ልትበጠስ ትደርስ ነበር። በደረቅ ሌሊት በጆሮዋ የማይሰማትን ቃል ሹክ ብሎ ከሴትነቷ ሲላፋ ምን ነበር ያልከኝ? ምን ነበር ያልከኝ? ያለችውን ማስታወሻ ነው ኤልያስ። በታጠበ አንሶላዎቿ ውስጥ እዛ ተከናንበው እንቅልፍ እስኪጥላቸው እያወሩ እየሳቁ እንደ ልጅ እየተኮራኮሩ ሌሊቱን ሲያለጡ የሚያድሩበት ጊዜ ማስታወሻ ነው። ከአዋሻ መጣውን ዘይቱን አበልተው እሱን እሱን እየሸተቱ እየተላፉ ካልጋ የወደቁበት ተያይዘው ሲሚንቶ መሬት ላይ እየተንከባለሉ ሰው ቢሰማ ምን ይለናል እያለች የውሸቷን የት ይደርስ ነበር ፒስታ ቢኖር ወሰን ያጣ ፍቅራቸው በትዳር አጥር ቢከበብ ማስታወሻ ነው ኤልያስ። ያላለቀ ወሰን ያልተበጀለት ኤልያስ፣ እንደ ጣዖት ዕቃ መጠበቅ አለበት። ሁልጊዜም ቢሆን ፈተና ይውደቅ ሁልጊዜም ቢሆን እያቀፈችው አብራው ትተኛ ሁልጊዜም ቢሆን ትንሽ ልጅ ይሁን ሁልጊዜም ከቤት አይውጣ ሁሌ ጡጦ ይጥባ ለመቆጣት ሆዷ ባይችልም መምከር እንዳለባት ትረዳለች ፀጉሩን እያሻሸች አብረው ተኝተው ማነብነብ ትጀምራለች ኤልያስ ተኛ አልተኛውም ለምን ፕሮግራም አውጥ ሰዓት አየህ ኤልያስ፣ ትልቅ ሰው ትሆናለህ፣ ቀልጣፋና ጎበዝ ልጅ። እኛ መስሪያ ቤት ያለ አንድ ልጅ አለ፣ እሱን ትመስለኛለህ። ሲናገር እንዲህ አይምሰልህ፣ አንድ የሚወድቅ ነገር የለውም። አንደ በተመልካም ነው፣ የድምፁ ውፍረት ደስ የሚል ነገር አለው። እኔ እሱ የተዳረለት በግድም ቢሆን ወደ ሰርጉ ይሄዳለሁ። ሰላምታው እና ፈገግታው። ኤልያስ እንቅልፉን ጀምሯል። አንቺ ነች ሰናይት አለ እርሰ መምሩ ኩላሊት አስተን የከንፈሮቹ መሃል ሲጋራ እያስገባ ወደ ኋላው ተለጥጦ ከለኮሰው በኋላ ለመልስ አይና አይኗን አያት። አዎ አለች በግድ በሚሰማ ድምፅ። የስንተኛ ክፍል ተማሪ ነሽ አለ ሲጋራ የያዘበት እጁ ላይ አገጩን አስደግፎ ኤት ቢ ቢንታያት በዚህ መስኮት የሚገባ ብርድ ሰው ይጨርሳል። ቢዘጋ ጥሩ አይመስልሽም? እነ ኤልያስ ቁመውበት የነበረውን ቦታና ዙሪያ ገባውን ተመልክቶ መስኮቱን ዘጋ። ስምሽ ተረሳኝ፣ ታውቂያለሽ አለ ሳቅ እያለ መቀለዱን እንድታውቅለት በማሾፍ ትናንሽ ክብ አይኖቹን እየበለጠጠ ቀጠለ። ይሄ ሁለተኛ ጊዜ ነው ስትወርቂ አይደለም። በእፍረትና በአዎንታ አንገቷን ወደፊት ሳብ አደረገች። ለእንደገና ምዝገባ ፈተና ብትፈተኝ የምታልፍ ይመስልሻል? እኔ እንጃ። ከቤተሰብ ጋር ነሽ አይደለም? አዎ። ምናልባት ቤተሰብ ጠርተን ብንነጋገር። ዝም አለች ሰናይት። ትዳር መያዝ አስበሻል እንዴ አላት። ጣቶቿ ላይ የተደረደሩ ቀለበቶች ላይ እያፈጠጠ ወደ ጠረጴዛው ስር ደበቀቻቸው። አምጪ ላየው። ግድ የለም፣ ያምራል፣ አትፍሪ። አይኖቹን እያየች ቀስ ብላ አውጥታ ጠረጴዛው ላይ ጣቶቿን ዘረረቻቸው። ፈተና መውደቅሽም ቤተሰቦች ሰምተዋል። የጣቷን ውበት አድንቆ ሳይጨርስ ዘሎ ስለ ፈተና ማውራቱ አደናገራት። አንችን እኮ ነው አልሰሙ። እጇን ከጠረጴዛው ላይ እያነሳች በአሁኑ ጊዜ ትምህርት ቤት ማግኘት እንደሚከብድ አታውቂም? እዚህ አሁን እኛ ጋ እንኳን አራት መቶ ልጆች ተመዝግበዋል ለሰባ ልጆች ቦታ። እና እኔ ልነግርሽ የምንፈልገው ምንድን ነው፣ ሁለት ጊዜ የወደቀ መመዝገብ አንችልም። ሌላ ቦታ ማለት ሌላ ትምህርት ቤት መፈልግ አለብሽ። መናገር አልቻለችም። በእጇ እጇን ማከክ ጀመረች። ፊቷ የደረቀ መሰለ። እምባዋን ለማገድ አፏን በትንሹ ከፍታ አየር ዋጠች። ግን አያሳስብሽም። እኔ ግን እስቲ ሌላ መንገድ እሞክራለሁ። ሲጋራውን እየተረኮሰ ጡቶቿ መሃል የወደቀውን ሐብሏን በቀኝ እጇ ጣቶች ማሸት ጀመረች። እንዴት ጋሼ? እርጋታው ፈረሰበት። ትንሽ ሲያስብ ቆይቶ የት ነው የምትኖሪው? ግን እዚህ ስድስተኛ ፖሊስ ጣቢያ አጠገብ። ለመሆኑ ቤት ምን ስሰሪቱ ያለሽ? እንዲሁ ቁጭ አይ ቁጭ አላት። ሲጋራውን እየተረኮሰ በጢስ የዛገ ጥርሱን እያሳያት እንዴ የት ሄዳለው? ቲያትር ሲኒማ አታይም? ብዙ መዋሸት በሌላ ብዙ ነገር የሚያስጠረጥራት እንዳይመስልባት ጥቂቱን ለማምታቻ ስትል አንዳንዴ ከሴት ጓደኞቼ ጋር የት? ብዙ ጊዜ ሀገር ፍቅር ቲያትር። ነገ ቤት ምን ትሰሪያለሽ አላት። ምንም ስራ የለኝም። ወዴት እንደሚጓዝ ገባት። ኤልያስ ሰናይት ዳይሬክተሩ ቢሮ ከገባች በኋላ በርና መስኮት መዘጋቱን ሲያይ ተንኮለኛ ነፍሱ ተጠራጥራ እዛው በረንዳ ላይ ሁሉ ነገር አልቆ ሰናይት እስክትወጣ ጠበቀ። የሰናይት ዝነኛ ሙያዋ በትምህርት ቤቱ ወንድ መጠበስ ነው። ገና አምስተኛ ክፍል እያለች ስምንተኛ ካሉት ጋር ትወጣ ነበር። ቢያንስ እጅ ለእጅ ተያይዛ አይቷታል። ወንዶች ከሷ ምን እንደሚፈልጉ ቢያውቅም በትክክል ምን እንደሆነ አይገባውም። ከዳይሬክተሩ ጋር ሲነጋገሩ ካያቸውና ከሰማቸው በኋላ ስትወጣ ጠብቆ ራቅ ብሎ አያት። የሰናይት ፊት የደነገጠ ይመስላል። ደግሞ ከንፈሮቿ የተገረመ ፈገግታ ሰርተው ነበር። ያ ዱርዬ አብሮት ደጋግሞ ሚኒስትሪ የሚወድቀው ምኑ የለት የተባለው የክፍሉ ልጅ አንዴ ተበሳጭቶ የትምህርት ቤታችን ሴቶች ልጆች ቢወልዱ የሚወለዱት ልጆች በሙሉ ወይም ግማሾቹ በግራጃቸው ቾክ ይዘው ነው ያለው ትዝ ይለዋል ኤልያስ። የትምህርት ቤቱ የታወቀ አራዳ ሆኖ ይሄ የሴቶችና የወንዶች ነገር አይገባውም ኤልያስ። የሚወለዱት ልጆች ለምን ቾክ እንደሚይዙ አልገባውም ኤልያስ። የሰናይትንና ያስተማሪዋን የውላቸውን መዳረሻ ለማየት ሙሉ ቀን ከትምህርት ቤት ውስጥና ውጪ ሰናይትን ተከታተላት ከአስተማሪዋ ጋር ሆቴል ሲገባያቸው እዚያው አካባቢ ሲንከራተት ቆይቶ ሊመሻ አካባቢ እሷ ቀድማ ስቶጣየ አንድ ነገር ማድረግ እንዳለበት ማውጣት ማውረድ ጀመረ። ምኗ መቼ አለው። ወንድሙ ኤርሚያስ በሰፊ ነጭ ጎድጓዳ ሳህን ላይ እግሩን እየታጠበ ምንም አለንኩም ታለም ማማ መጥታለች፣ ተረኛ ነች። ማታ የምታነበውን መጽሐፍ ጨርስክ? አለ ወንድሙ፣ ፊት ለፊት ተቀምጦ በወረቀት ልባት የተደረገበትን መጽሐፍ እያገላበጠ እያየ። ገና ነኝ። እባክህ ማዘር የሰጠችኝ ስራ ነበር፣ አልተመቸኝም። ልጨርሰው አልቻልኩም። ይሄ ሲያልቅ ምን ታነባለህ? ከሌላ ሰው ለምን? አለው? ለምን አትገዛም? ማዘር በወር አንድ መጽሐፍ ብቻ ነው ገዛላለሁ ያለችኝ። ይህንን ያውም ለውጭ ነው ያገኘሁት አለው። እርጥብ እግሮቹን በፎጣ እያዳረቀ ሳንቲም መግዚያ ብሰጥስ? ከየት አገኘ? እታለም የሰጠችኝ ነው ተብቃል። ከፈለግክ ልስጥህ። እውነትህ ነው? አዎ ሶስት ብር አለኝ። ውሸታም፣ እስኪ ከሸሚዙ ደረት ኪስ ውስጥ የተሰነቀሩ ሶስት ብሮች አውጥቶ ለወንድሙ ሰጠው። ኤርሚያስ ቆጠራቸው። ግን አንድ ነገር ታደርግልኛለህ አለው። ኤልያስ ውለታ ለራሱ መጠየቁ ባያምረውም ማድረግ ነበረበት። ምን አለው ወንድሙ፣ ብሮቹ ራሱ ዘንድ መቅረታቸው አጠራጥሮት። የድንበሩ እህት ታውቃታለህ? ሰናይትን? ትላንት ከዳይሬክተሩ ጋር አብረው ከአንድ ቡና ቤት ሲወጡ አየዋቸው። እናስ? ሰናይት ስምንተኛ ሚኒስትር ወድቃለች። ሶስተኛዋ ነው ስትወድቅ። እና ትምህርት ቤት እንደ አዲስ ተመዝግባ መግባት አችልም አይህ ተመዝግቦ ለመግባት በመጀመሪያ መግቢያ ፈተና ማለፍ አለባት። ማለፍ ደግሞ አልችልም፣ አውቃታለሁ። ወንድ ማውረድ ነው የምታውቀው። ፈተናውን ታዲያ እንኳን እሷ እኔ አልችልም። ታዲያ ምን አድርግ ነው? አየህ ሰናይት መግባቱ አይቀርም። እንደ ታውቅ እና ስለዚህ ይሄ ደግሞ ይሄ ደግሞ አይገባውም። እንዴ እሷና ዳይሬክተሩ አልቤርጎ ውስጥ አንድ ላይ ነበሩ እና ገብታለች ማለት ነው። ሳታረጋግጥ አታውራ። ከትናንት ወዲያ ስማችን የተለጠፈለት ቢሮ ውስጥ አይቻታለሁ። ያንተም ተለጥፎ ነበር አይደለም? አለው ወንድሙ። ተለጥፏል። ዳይሬክተሩ አነጋገሩ አነጋግረውኛል። በፍረት አንገቱን ደፋ አደረገ። ያገላብጦ የነበረው መጽሐፍ ከጇ መለጠው። በቶሎ አነሳው። ምን አሉ? ምን ይሉኛል? አቡ በደንብ አያስተምሩም እኮ። ካርድ፣ ፒንግ ፖንግ ሲጫወቱ ነው የሚውሉት። ከዚያኛን ይሰድቡናል። እናት እየመከረች ዳይሬክተሩ እየሰደበ፣ ሁለት ጊዜ ወድቃ አታፍርም። የሚያልፍ ይመስለዋል፣ ግን ይወድቃል። ከዚያ ያፍራል። የሚያልፍ ይመስለዋል፣ ግን ይወድቃል። ከዚያ ያፍራል። እናት ትመክራለች፣ ዳይሬክተር ይራገማል። ፒንግ ፖንግ፣ ካርድ፣ አርቤሽት። የሚያልፍ ይመስለዋል፣ ግን ይወድቃል። ከዚያ ያፍራል። ያሳፍረኛል፣ ደግሞ አያሳፍረኝም። ይሰለቸኛል፣ ይደክማል፣ ደግሞ ኤርሚያስ፣ ሐቅ አለ እና እኔ ምን ላድርግ? አንተ ምን መሰለ እኔ ተፈትኝ ማለፍ አልችልም። ስለ ትምህርት እኔ ጤባ ነኝ። አይን አይኑን እያየው ዝም አለው። ተፈተነልኝ እንዳይሆን በፍርሃት ሳይናገር የቀረውን ፍላጎቱን ወንድሙ በድፍረት ስለሞላለት ድምፅ ሳያሰማ ከውስጥ በረፍት ተነፈሰ። አዎ፣ ብትፈተነልኝ ምን አለበት? ግን ሰናይትና ዳይሬክተሩን? ሌላ ሰው አይቷቸዋል? አለ ወንድሙ። እኔ እንጂ አይመስለኝም፣ መንገዱ ጭር ያለ ነበር። እንዴት አሁን እሱ አባቱ አይሆንም፣ በእናት ውርደታም ነው። መቼኑ ፈተናችሁ ታዲያ አለው፣ ይታጠብበት ከነበረበት ቦታ ተነስቶ ነጠላ ጫማ እያጠለቀ ከነገ ወዲያ ጠዋት ሂሳብና እንግሊዝኛ። አንድ ቃል ትገባልኛለህ አለ ወንድሙ አይን አይኑን እያየው ምን ከዛሬ ጀምሮ እንደምታጠናና እንደማትወድቅ ። ኧረ ግዴለም ሞት ከአሁን ወዲያ አራውጭ ነው የምሰራው። እስክጄን ምታ ይኸው ብሎ አቅሙ እስከሚችል አጮለው ታናሽ ወንድሙ ተመቶ ያመመውን እጁን ጭኑ ላይ እያሼ ደስ ብሎ ሳቀ። ትምህርት ተጀምሮ ሳምንት ያህል እንደሆነው ግቢያቸውን ትደለድል የነበረችው ዳምጠው መኪና በትልቁ በር እየተንከባለለች ወጣች። እላ ላይ ተቀምጠው የሚጋልቧት ሽማግሌ የሲጋራ ጢስ ባፋቸው እያቦለቁ ሕፃናቱን ባይ ባይ እያሏቸው ወጡ። ሰናይት ትምህርት ቤት ገብታለች። በእሷና በዳይሬክተሩ መሃል የተደረገውን ነገር ማንም አለማወቁ ኤልያስን አናደደው። አንዳንድ ጊዜ ብዙ ሰዎች የተሰበሰቡበት በመለከት ወይም በላውድ ስፒከር ስለ ብልግናቸው ቢያስተዋውቅ ይወዳል። ምንም ነገር እንዳልሆነ ሁሉ የትምህርት ቤቱ ሕፃናት ሲጫወቱ ሲያይ፣ አስተማሪዎች ኮሪደር ላይ ተደርድረው እያወሩ እየተሳሳቁ ሲጋራቸውን ሲያጨሱ ሲያይ፣ ትምህርቱ መክበድ የጀመራቸው ተማሪዎች የአስተማሪዎችን የትዕቢት ኮሮጆ ነፋስ ለመሙላት ሲንሰፈሰፉ ሲያይ፣ ሰናይትም አዳዲስ ደብተሮች አዲስ ሎቲ ገዝታ ስትመጣ ሲመለከት፣ አብራርቶ ሊያስረዳው የማይችል መጠራጠር ልቡን ሞላው። ወንድሜ ማን ነው? ከየት መጣ? በአባት አንመሳሰል፣ በመልክ አንመሳሰል። እናቴስ የምታቅፈኝ እውነቷን ነው? ወንድሜስ የተፈተነልኝ ለሶስት ብሩ ነው። አዎ፣ ሰናይት ያለፈችው ባለጌ ነገር ሰርታ ነው። እስከ ዛሬ ፈተና ብኮርጅ ኑሮ አልወድቅም ነበር። ደግሞ አርቤስት መጫወት የዱርዬ ስራ ነው ይሉናል ያስፈራሩናል። እነሱን ማን ነው የሚያስፈራራቸው? ከዕለታት አንድ ቀን ኤልያስ እናቱን ታልም አልጋ ላይ መተኛት ያስጠላል አላት። ትንሽ ለራሱ ግልጽ ባልሆነለት ምክንያት ምቾት ጠላ። ታዲያ እኔ መሬት ላይ ብተኛ እወዳለሁ። አብድሃል? መሬት የሚተኛ ዱርዬ ምናምን ነው። ለምን ከሄድሜ ያስጋር አተኛም አልተኛም። አፍንጫውን ካልደፈነ በስተቀር አልጋ ውስጥ መተኛት አልቻለም። አልጋው እንግዳ እንግዳ ይሸተዋል። እናቱ እንግዳ እንግዳ ትሸተዋለች። ብዙ ጊዜ ደጋግሞ ስላስቸግራት አልጋ ለብቻው እንደምትገዛለት ቃል ገብታለት መሬት ላይ ተኛ። የአፈር ሽታ ሲቀርበው የመሬት እውነት ሲጠጋው እንቅልፍ በገረበበው ዓይኑ ውስጥ አጮልቆ እያየ መጽሐፍ ላይ ያቀረቀረ ወንድሙ ላይ እየሳቀ ይተኛል።